ስለተከታተላችሁ እናመሰግናለን። ሲጂኤም ቲቪ ኢትዮጵያ

ባለፈው እሁድ እለት ጀርባዬን እያመኝ ነበር። በጣም ያመኝ ነበር። ቆንጥጬ ያዝኩና በዚህ ጨርቅ ላይ ማታ ላይ ስሰላ የክርስቶስ ዳን አንም ጀርባዬን እንዲ

ሃሌሉያ ክብር ለኢየሱስ ይሁን! ሃሌሉያ! ከዛ ወደቤት ይዤ ገባሁና ዝም አላልኩኝም። አምኜበት አምኜ ተቀብያለሁና በሚያምኝ ጃርባይና በሚያምኝ ስፍራ ሁሉ ነካካሁትና ይዤ በኢየሱስ ዳንብዬ ያዝኩት። ሃሌሉያ! ከዛን ጊዜ ጀምሮ ጃርባ ላይ የሚወገኘል ትካሻ የለኝ። ያምኝ ነበር፣ ሰፈር ሁሉ ተጠርጎ ወጣ

ሃሌሉያ ሃሌሉያ! እምነት ማለት እንደዚህ ነው። በቃ ይሄ የወሰዳችሁት እንደጨርቅ ልታወት ይችላላችሁ፣ ግን አይደለም። የክርስቶስ ደም ኃይል አለበት። ልጆች ይዘው ወዲያ ወዲህ ስለው አትተዋቸው፣ ለወዲያኛው አስቀምጡ። ችግር ሲያጋጥም የክርስቶስ የኃይሉ ደም በሉ

ክብር ለኢየሱስ ሲሆን ይህን ያዘጋጅታችሁ የምትሰይቱ አገልጋዮችና አገልጋቶም ጭምር ሁላችሁም በዚህ ጉዳይ አስባችሁና የጌታ ነገር በዚህ ያልፋል እግዚአብሔር ባልደርስ ነው በዚህ ይደርሳል ብላችሁ ስላሰባችሁ ጌታ ይባርካችሁ። እንዲሁም ደግሞ ሌሎች አገልጋዮች እዚህ ቦታ የተሰበሰብነው ማንንም አይተን አይደለም፣ ሰው ብለን አይደለም፣ ክርስቶስን ብለን የመጣን ሰዎች ስለሆነ በወጠንበትና በገበንበት ክርስቶስን እየሰበክን እንኖር ዘንድ እግዚአብሔር ይርዳን። አሜን። በቤተክርስቲያኑ የምታገለግሉ አገልጋዮች እግዚአብሔር አብስቶ ይባርካችሁ፣ አብስቶ ጨምሮ ፀጋው ያብዛላችሁ። የእግዚአብሔር ሴት ነቢይት፣ ደግሞ ከዚህ በላይ የሆነ መገለጥ በላይሽ ላይ ይምጣ። እግዚአብሔር ደርቦ ደርቦ ድርብ ቅባት በላይሽ ላይ ያምጣው። ለሰማይ ለምንል ፈውስ ያድርግሽ፣ ለትውንድ ፈውስ ያድርግሽ። ብለዋለሁ። ክብር ለኢየሱስ ይሆን። ተወለዶች አሉ በ በጣም የሚፈትኑ ሰውነት የሚያከሳ እስሞት እስከሚጫፍ ድረስ እና በጣም ትዝ ይለኛል እዚህ ጋር እራሷ ላይ የለም ስላችሁ የለም ምን የለም ስላችሁ የለም። ነገር ሙ ምንም ነገር የለም። እዚህ ቤት ውስጥ አምነህ ብቻ ግባ፣ አምነሽ ነይ፣ ግድ የለም። እግዚአብሔር የለም ብቻ ሳይሆን የለምን ያመጣ

የኢማውስ መንገደኛ እየቆዘሙ በሚሄዱበት ጊዜ ድንገት መቶ ሰላምን የሰጠ ጌታ ሰላምን ሰጥቶናልና ጌታን አክብሩልኝ።

ሲያልቅም ደግሞ ቀጣይ ወይ ሁለት ዓመት ሶስት ዓመት አመሰግናለው። አሁን ጅማሪ ላይነን እሱ አንድ ነው። ሁለተኛ ደግሞ ሰባተኛ ዓመት ሲከበር እዚህ ነበርኩ። ባለቤቴ ትንሽ አሟት ነበረ ወደ አንድ ዓመት እና እግዚአብሔር እዚህ ጋር አንድ አገልጋይ መቶ ነበር አገልግሎ ጸና ነው። አሁን ባለቤቴም ጊዜ ጸንቶ ሁለተኛ ዛሬ መናገር ፈልጌ መጣሁ። ስለተፈጸመ ሁሉም ስለተፈጸመ ሳይሆን ተጀምረዋል የሚፈጸመው መናገር የፈልጉት ይህን እድል ላላገኝ ይችላል ብዬ ነው አምኜ መጣሁ። ትልቁን ብዙ ቦታ ፈልጌያለሁ። ብዙ ቦታ ለሚገባቸው ይገባቸው ትልልቆችም ብዙ ቦታ ፈልጌያለሁ። እዚህ ትንሹ ስ ይሄ እንደ እኔ ረጅም እንቆቅልሽ የተያዘባችሁ ካላችሁ እዚሁ ጽኑ እና አራት ሳምንት አይሆንም የሚመጣው። እግዚአብሔር በአንድ ሳምንት ፈ ከዚህ በኋላ ያለው ከተፈጸመ በኋላ መጥቼ በሰፊው እንደተባለው፣ አንተ ለራሴ ውታታ ሳትሆን ሌላው ታተርፋለ ነበረ። ጀምሮታል እኔ ፈልጌ ሳሌጅ እስካለው በትረስ መልእክት መጥቶ እዚህ ሰኞ ሰባት ሰዓት ተኩል አካባቢ ላይ እዚህ በዚህ ለጌታ ፈጣን መልስ ይዞ ፈጣን ጌታ እዚህ አለ። አሜን ነው ወይ? አውዎ ይሁን እኛም ነበር እነዚህ ምስክሮችንን ጌታ በክስን ያዝ ባይዘብ ወንድሙና ወንድማችን አውቀዋለሁ ብለን ባረጌ እና ክሱን ክስን ያዝ ያዝ ያዝ ስን ነበር። በጣም አስቸኩላል። ቶሎ ቶሎ ይይዝ ነበር። ሀሌሉያ። ቶሎ ቶሎ የሚገባ ነገር ስላለ ነው። አሁን ግን እኔ የምናገረው የገባውን ነገር ሳይሆን እንዲገባ ያደረገው ጌታ እዚያ። እኛ ሁልጊዜ የምንመሰክረው የምንናገረ የገባውን አይደለም፣ እንዲገባ የሚያደርገው እሱ ነው። እርሱስ ካለ መቼም በወር አናጣ ክብር ላይ ኢየሱስ ይሆን ሃሌሉያ ለዚህ ዚህ ቤት ውስጥ ጌታ ለጠብቁት የሚል መልእክት አስተላልፏል ሌላ መጨምሮ ካለ እና ይሰጣለን ከሌለ ግን ተባርከሃል በሰላም ደርሴ ተማነስ ብለናል እግዚአብሔር ይመስገን እዚህ ያለ

ሀሌሉያ ጠባቂ አላችሁ፣ አሜን ጠባቂ አለ። እንደ ሳባ ቀላል እንዳይመስላችሁ ክራይ ነው ክራይ ቤት ነው። እዛን ሰዓት ስገድማ እ ያስቀምጣት ግን ደግሞ ምን አሉ ከቀየሩና አምላክ ክሻንችን አድኖሻል እኛንም አድኖናል። ይህ የራሱትን ቤት ነው። በኢየሱስም ለናንተ ይሆን ለናንተም በፊት ከኋላ ከግራ ከኋላግራአኝሶ ይሆን። ይህን ቪዲዮ እስከ መጨረሻው ስለ ተከታተላችሁት እናመሰግናለን። ሌላ የምንለቃቸው ቪዲዮዎች እንዲደርሳችሁ ከታች ያለው የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ለሌሎች ሼር በማድረግ እንዲጽናኑበት እንዲባረኩበት ይሁን። ሲጂኤም ቲቪ ኢትዮጵያ።